መጽሐፈ ነገስት ካልዕ ምዕራፍ 16 በሮሜ ልዩ ልጅ በፋቆ በ17ኛው አመት የይሁዳ ንጉስ የኢዮአታም ልጅ አካዝ ነገሰ። አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበር፣ በኢየሩሳሌም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም፤ ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞ እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አህዛብ እርኩሰት ልጁን በእሳት አሳለፈው። በመስገጃዎችና በኮረብቶች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። የዚያን ጊዜም የሶርያ ንጉስ ረአሶንና የእስራኤል ንጉስ የሮሜ ልዩ ልጅ ፋቁሄ ሊዋጉ ወደ ኢየሩሳሌም መጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶሪያ ንጉስ ረአሶን ኤላትን ወደ ሶሪያ መለሰ። አይሁድንም ከኤላት አሳደደ። ኤዶማውያን ወደ ኤላት መጥተው እስከ ዛሬ ድረስ በእርሷ ተቀምጠዋል። አካዝም ምን የባርያህና ልጅ ነኝ መተ ከተነሱ ብን ከሶሪያ ንጉስና ከእስራኤል ንጉስ እጃድነኝ ብሎ ወደ አሶር ንጉስ ወደ ቴልጌል ቴልፌልሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤትና በንጉሱ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሶር ንጉስ ገጸ በረከት አድርጎ ሰደደው። የአሶርም ንጉስ ሰማው። የአሶርም ንጉስ በደማስቆ ላይ ወጣባት ወሰዳትም፣ ህዝቧንም ወደ ቂር አፈለሳቸው፣ ረአሶንንም ገደለ። ንጉሱም ማካዝ የአሶርን ንጉስ ቴልጌል ቴልፌሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆ የነበረውን መሰዊያ አየ። ንጉሱም ማካዝ የመሰቢያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ አሪያ ላከው። ካህኑም ኦሪያ መሰዊያን ሰራ። ንጉስ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦሪያ ንጉሱ አካዝ ከደማስቆ እስኪመጣ ድረስ ሰራውም። ንጉሱም ከደማስቆ በመጣ ጊዜ መሰዊያውን አየ። ንጉሱም ወደ መሰዊያው ቀርቦ በእርሱ ላይ ወጣ። በመሰዊያውም ላይ የሚቃጠለውን መስዋዕትና የእህሉን ቁርባን አሳረገ። የመጠጡንም ቁርባን አፈሰሰ። የደህንነቱንም መስዋዕት ደምረጨ በእግዚአብሔር ፊት የነበረውን የናሱን መሰዊያ ከመቅደሱ ፊት ከመሰዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሰዊያው አጠገብ በሰሜን በኩል አኖረው። ንጉሱም አካዝ የሚቃጠለውን የጧት መስዋዕት የማታውንም የእህሉን ቁርባን የንጉሱንም የሚቃጠለውን መስዋዕትና የእህሉን ቁርባን ለአገሩም ሕዝብ የሚሆን የሚቃጠለውን መስዋዕትና የእህሉን የመጠጡንም ቁርባን በታላቁ መሰዊያ ላይ አቅርብ የሚቃጠለውንም መስዋዕት ደም ሁሉ የሌላ መስዋዕቱንም ደም ሁሉ እርጭበት፣ የናሱ መሰዊያ ግን እኔ የጠይቅበት ዘንድ ይሁን ብሎ ካህኑን ኦርያን አዘዘ። ካህኑ ኦርያ ንጉሱ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሱም አካዝ የመቀመጫዎቹን ክፈፍ ቆረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ። ኮሪዮንም ከበታችሁ ከነበሩት ከናሱ በሬዎች አወረደው በጠፍጣፋውም ድንጋይ ላይ አኖረው። በእግዚአብሔር ቤት የዙፋኑን መሰረት ሰራ። ስለ አሶርም ንጉስ፣ በውጭ ያለውን የንጉሱን መንገድ ወደ እግዚአብሔር ቤት አዞረው። የቀረውም አካዝ ያደረገው ነገር በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ህዝቅያስ በእርሱ ፋንታ ነገሰ።